ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው፣ እንዴት ናችሁ? ደህና ናችሁ ሆይ? የዛሬው ህልም ደግሞ በህልማችሁ ቀይ እባብን ማለም፣ መግደል፣ ማስወገድ ባጠቃላይ በጣም እጅግ በጣም አስገራሚና አስደናቂ የህልም ፍችን ያለው ምናልባት ቀይ እባብን በህልማችሁ አልማችሁ ከሆነና እንደገና ደግሞ ወደ ውስጥ ጥቁርንም ቢጫንም አንዳንድ ትንሽ ጠቀስ ጠቀስ አደርጋለሁ። ላይክ ያረጋችሁ ሰብስክራይብ እያረጋችሁ እስከ መጨረሻው ድረስ ተከታተሉ። አሁን ወደ ህልሙ እገባለሁ ማለት ነው። ቀይ እባቦችን ማንኛውም ሰው በህልም ውስጥ ማየት አንድ ወንድ አንድ ወንድ ሰው መጥፎ አላማ ካላቸው ሰዎች ታላቅ ጠላትነትና ሽንገላ እየገጠመው እንደሆነ አመላካት ነው። ሽንገላ ማለት የመፎገር ማለት ነው። እየተፎገረ እንደሆነ ያመላክታል። ቀይ እባቦች በህልም ውስጥ ባለስልጣን መኖርንና በህልም አላሚ ዙሪያ ተደብቀው የሚኖሩ ተጽዕኖ አሳዳሪ ሰዎች መኖራቸውን ያመላክታል። ከቀይ እባብ ጋር መገናኘት ከጠላቶች ጋር በመገናኘት ጥቅሞች እንደምታገኙ ይገልጻል። ቀይ እባቦችን ተሰብስበው ወይ በቡድን ቀይ ብዙ እባብ ቀይ እባቦችን ማየት ከብዙ አቅጣጫዎች የሚመጡትን ታላላቅ ፈተናዎች የሚገልጽ ሲሆን በእባቦች የተሞላ ቤት ማለም ደግሞ ህልማላሚው በማይደራደራቸው ተቃውሞዎች እና ጠላቶች እንደሚከበብ፣ በማይችላቸው ከባባድ ጠላቶች እና ተቃዋሚዎች እንደሚከበብ ያሳያል ማለት ነው። በመንገዳችሁ ላይ ቀይ እባብ ማየት ከትክክለኛው መንገድ ማፈንገጥን ያሳያል። እባብ ከመሬት ሲወጣ ማየት ደግሞ በዚያ ቦታ ላይ መከራና ቅጣት እንደሚመጣ ያመላክታል፣ ከወጣበት ቦታ ላይ ማለት ነው። ቀንዶች ወይም እግሮች ያላቸው ቀይ እባቦችን በህልም ማለም ብልግና የሚፈጽሙ ወይም አጥፊ እሴቶችን የሚያስተላልፉ መጥፎ መጥፎ ነገሮችን የሚያስተላልፉ እና ወደ ህልም አላሚው ለመቅረብ የሚሞክሩ ሰዎችን ያመላክታል። ብልግና የሚያስተምሩ መጥፎ ባህሪ ያላቸው፣ መጥፎ ባህል አፈንጋጭ የሆኑ የሚያስተላልፉ ሰዎች ወደ ህልም አላሚው ለመቅረብ እየሞከሩ እንደሆነ ያመላክታል። ባለ ሁለት ጭንቅላት እባብ ማለም ደግሞ በአካባቢያቸው ባሉ ሰዎች መከዳትን እና መታለላችሁን ይገልጻል ማለት ነው። ሌላው ደግሞ ቀይ እባብን የቀይ እባብን ስጋ በጥሬው ወይም በህልም አብስላችሁ መብላት ተፎካካሪዎችን ማሸነፍ እና ከችግርና ከፈተና መውጣትን ይገልጻል። ስጋውን አብስላችሁ ከበላችሁ ማለት ነው ከፈተና መውጣታችሁን ይገልጻል ማለት ነው። ሌላው የተጠበሰ የእባብ የተጠበሰውን ስጋ መብላት ደግሞ ከደስታ አለማዊ ደስታ መራቅንና ወደ ትክክለኛ መንገድ መመለስን ይገልጻል። ቀይና ነጭ እባቦችን አንድ ላይ ማየት ከዘመዶችም ሆነ ከማታውቃቸው ጠላቶች ጋር ግጭትንና መጋጨትን ያሳያል። ቀይና ነጭ ባለ ሸርካቴ በልባቸው የሚሳቡ እባቦችን ማየት መታለልን ያመላክታል እና ከእውነታው ተለይተው መታየትን ይገልጻል። ትልቅ ቀይና ነጭ እባብ ማለም ታላቅ ጠላትን እና ብሔራዎችን መጋፈጥን እንደምትጋፈጡ ያስጠነቅቃችኋል። አንዲት ትዳር ያለያዘች ሴት ትዳር የሌላት በእውነታው በህልሟ ቀይ እባብ ስታልም፣ ይህ በአካባቢዋ ያሉ ሰዎች ለእሷ ቅን ዓላማ የሌላቸውና እሷን በተለያዩ መንገዶች ሊጎዱ እንደሚችሉ የሚያስጠነቅቅ ህልም ነው ማለት ነው። መጠንቀቅ አለባት። ይችው ያላገባች ህልም አላሚ አንዳንድ ተግባሯ ወይም ስራዋ በሰዎች ዘንድ ያላትን መልካም ስም ወይም ደረጃ የማይጠቅም ሊሆን ስለሚችል፣ አሁን አንድ ያላገባች ሴት በህልም ቀይ እባብ ካለመች ምናልባት አንቺ የምታረጊያቸው ተግባራቶች፣ የምትሰሪያቸው ስራዎች በዙሪያው ያሉ ሰዎችን የማይጠቅምና እና እንደውም ደግሞ መጥፎ ስም ሊያሰጥሽ የሚችል ጥሩ ያልሆነ ስራ እየሰራሽ እንደሆነ ከዚህ እንድትጠነቅቁ የሚጠቁም ሊሆን ይችላል ማለት ነው። እንዲሁም ደግሞ ክብር ከማጣትሽ ከማዋረድሽ በፊት ያልሆኑ ስራዎችን አትስሪ፣ በሰዎች ዘንድ ክብርሽ ይጎላል ማለት ነው። ቀይ እባብ ካለምሽ ያላገባሽ ሴት እንዲሁም ደግሞ ይኸው ራሱ ነው። ቀይ እባብ ማለም ከስራ ቦታሽ ከስራ ቦታሽ ከስራ ባልደረቦችሽ ወይም ደግሞ ከቅርብ ሰዎችሽ የሚኖረውን ትችት ወይም ደግሞ የሚኖር በረከትሽ እንዲጠፋ ወይም ከስራ እንድትወጪ ወይም ደግሞ ስራሽ እንዲደናቀፍ የሚፈልጉ ሰዎች አሉ ማለት ነው። ቀይ እባብን በሕልምሽ ያላገባች ሴት ከተመለከትሽ ወይም ደግሞ ስራሽን እንድትወጪ በረከትሽ፣ እንዲጠፋ ብዙ ነገሮች እንዲበላሽብሽ የሚፈልጉ የቅርብ ሰዎች ወይም የስራ ጓደኞችሽ አሉ ማለት ነው። ይህን ይገልጻል በፍችው። እሺ ሌላው ደግሞ ቀይ እባብ በሳሎን ውስጥ እንደ ወዲያ ወዲህ ሲል ሳሎን ውስጥ ማየት ግላዊነትሽን ለማደናቀፍ ብቸኛ ሆነሽ ምትኖሪ ከሆነ ከዛ ብቸኝነት ወጥተሽ ወደ መጥፎ ነገር ውስጥ እንድትገቢ እንዲሁም ደግሞ ግላዊነትሽን ለማደናቀፍ ወይም ስለ እሷ መረጃን ለመግለጽ በማሰብ የሚሰበሰቡ ሰዎች መኖራቸውን ያመላክታል። እንግዲህ ሳሎንሽ ላይ ቀይ እባብ ሲላወስ ከተመለከትሽ ያላገባች ሴት ስለአንቺ ምስጥር ለማውራት ወይም አንቺን ስለአንቺ ምስጥር አውቀው ለማጋለጥ ወይም ስለአንቺ ለማወቅ ተሰብስበው የሚያወሩ የሚያምኑት ሰዎች አሉ ማለት ነው። እባ ሳሎን ውስጥ ካለች ማለት ነው። ሌላው በህልም እባብ ሲያ ቀይ እባብ ሲያባርር ማለም ደግሞ እንሰጠውን ፍቺን እንመልከት። ወደ ህልም ወደ አንተ የሚወስደው የሚመጣው ወይም ወደ ህልም አላሚው የሚመጣውን እባብ ስትፈሩ ካለማችሁ ፈርታችሁት በህልም ካያችሁ ይህ ወደ እናንተ እየቀረበ ስላለው ከባድ አደጋዎች ማስጠንቀቂያ እንደሆነ ይገልጻል ማለት ነው። ነገር ግን አንድ ወንድ ከሚያባርረው ቀይ እባብ ሲሸሽ ካየና በመንገዱ ላይ የሚጠይቅ ከሚያባርረው ቀይ እባብ ሲሸሽ ከተመለከተ በመንገዳችሁ ላይ የሚያጋጥማቸውን ችግሮች እየተዋጋችሁ እየተጋፈጣችሁ እንደሆነ ያመላክታል። ግን እሳ እባቡ ሲያባረራችሁ አንድ ወንድ እባብ እያባረረው ከእባቡ ማምለጥ ከቻለ ደግሞ ከተሳካ ደግሞ ጠላትን ማሸነፍ ወይም ደግሞ ጠላታችሁን እንደምታሸንፉ ይገልጻል ማለት ነው። ቀይ እባብን ቀይ እባብ አንድን ወንድ የሚያሳድድበት ህልም በህልማችሁ ውስጥ ቀይባብ እያሳደደ እንደሆነ ከታለመ አንድ ወንድ እንደዛ ካለመ ይሄ ሰው ከስነ ምግባር ጋር የሚቃረኑ ኃጢአቶችን ወይም ደግሞ መጥፎ ስራዎችን እየሰራ እንደሆነ ይገልጻል ማለት ነው። ሌላው በህልማችሁ ውስጥ የሚያሳድዳችሁ ሰውና የማታውቁት ሰውና ሌላ እባብ ከሆነ ደግሞ ቀዩም እባብ የማታውቁትን ሰው እያሳደዳችሁ እየተባረራችሁ ከሆነ ይህ ለምትፈጽሙት የተሳሳቱ ድርጊቶች የመጸጸታችሁን የመጸጸት ስሜት እያጋጠማችሁ እንደሆነ ሊያመላክት ይችላል። ይሄ ለአንድ ወንድ ነው። አሁንም አንድ ወንድ ቀይ እባብ እያሳደደው እንደሆነ በህልሙ ካየና ከእሱ ማምለጥ ካልቻለ ይህ ፍቺ መጥፎ ድርጊቶችን መዘዝ እንደሚሸክም በመጥፎ ድርጊቶቹ የሚመጣበት መዘዝ ወይም ደግሞ በመጥፎ ስራው የሚያጋጥመው መከራ እንደሚኖር ያስመላክታል። ቀይ እባብ እሱን መንከስ እንደቻለ ደግሞ በህልሙ ከተመለከተ ህልም አላሚውን እንደነከሰው በህልሙ ከተመለከተ እሺ፣ አንዲት ባለ ትዳር ሴት ቀይ እባብ በህልሟ ውስጥ ካየች ይህ ምናልባት በአሏ ለሷ ባለው ግዴለሽነት ምክንያት የሚገጥማትን የስነ ልቦና የስሜት ስቃይ ሊያመላክት ይችላል። ይህንም የእሷን ጥብቅ ሐዘንና የቸልተኝነት ስሜት ያመላክታል ማለት ነው። ቀይ እባብ ለባለት ዳር ሴት የጋብቻ ከባለትዳር ሴት አልጋዋ ላይ ቀይ እባብ ከተመለከተች ይህ ብዙ የጋብቻ ቀውሶች እንደሚያመላክት እና ይህም በአስተማማኝነታቸው ላይ ተጽዕኖ የሚያሳድሩ ውጫዊ ግንኙነቶች ሊኖሩ እንደሚችሉ ያመላክታል። ምንድን ነው ቀይ እባብ ለባለትዳር አልጋ ላይ ተቀምጦ ከተመለከተች ባሏ ውጭ ላይ ከሌላ ሴቶች ጋር ግንኙነት እንዳለው ወይም ክህደት እየፈጸም እንደሆነ ሊገልጽ ይችላል ማለት ነው ባለትዳር ሴት በህልም ውስጥ የቀይ እባብን ገጽታ መመልከት ወይም ቀይ እባብን ማለም ጠብን ለመዝራት እና በትዳሯ ግንኙነት ለመለያየት ትዳሯ ለመለያየት በሚያስደንቅ ድርጊት ለመጉዳት የሚሞክሩ ሰዎች መኖራቸውን ሊያመላክት ይችላል። ትዳሯ ለመበተን እንደ ድርጊታቸው ሁላ የሷን ሕይወት ለመበጥበጥ የሚሞክሩ ሰዎች እንዳሉ ይገልጻል። ቀይ እባብን ለባለትዳር ሴት ማለም ማለት ነው። አንዲት ባለትዳር ሴት ቀይ እባብ በቤቷ ውስጥ ሲንከራተት ወዲያ ወዲህ ሲል ካገኘችው በህልሟ ይህ ወዳጃዊ እና አፍቃሪ መስሎ ነገር ግን ለእሷ መጥፎ ዓላማ ያለው ጠላት ሰው መኖሩን ሊገልጽ ይችላል ማለት ነው። ባለ ትዳር ሴት እራሷን ቀይ እባብ ስትንከባከብ ቀይ እባቡን በቃ እንዲህ ስትይዘው ስትንከባከበ ወይ ስታበላው የሆነ ነገር ስታደርገው በህልሟ ከተመለከተች ይሄ ይህ ትርጓሜ ምንድነው? በህይወቷ ውስጥ ኃይልና ቁጥጥር እንዳገኘች ያሳያል። ይህም በራስ መተማመን ስሜት እንዳላት እና ጠንካራ እንደሆነች ይገልጻል። እባብን ስትንከባከብ እባብን እባብን ስትቀርበው ልክ እንደ ድመት እንደዚህ እንደ እንስሳ ስትንከባከብ ካየች ይች ህልም አላሚ ጠንካራ እና በራሷ የምትተማመን ሴት ናት ማለት ነው። እሺ በህልም ቀይ እባብን ማየት ለባለትዳር ሴት በማህበራዊ ስብስብ በማህበራዊ ኑሮ ላይ እንዲሁም ደግሞ ከአንዳንድ የቀረቡ ሰዎች ላይ ክህደትና ማታለል ሊያጋጥማት እንደሚችል የሚያስጠነቅቅ ህልም ነው ማለት ነው። ቀይ እባብ በባለትዳር ሴት ቀይ እባብ አሁን ለባለትዳር ሴት ነው እያወራ ነው ያለነው ልጇ አንገት ላይ ለባለትዳር ሴት ቀይ እባብ ከልጇ አንገት ላይ ተጠምጥሞ ወይም ተጠቅልሎ ካየች ይህ ፍቺ ምንድነው? ይቺ ልጃገረድ ወይም ልጇ ሊያታልላት እና ወደ ተሳሳቱ ባህሪያት የሚገፋፋት ሰው ተጽዕኖ እያሳደረባት እንደሆነ ሊያመላክት ይችላል። አሁን ባለ ትዳር ሴት ሆነሽ ባለ ትዳር ሴት ሆነሽ በህልምሽ ልጅሽ ሴት ልጅ አለችሽ፣ ሴት አንገቷ ላይ በህልምሽ እባብ ተጠምጥሞባት ካየሽ ልጅሽን ሊያበላሽ ሊደፍር ወደ ብልግና የሚገፋፋት ወይ እንዳለ ከዞር ማለት ነው፣ ወይ ሴት ልትሆን ትችላለች፣ ወይ እንጠጣ እንድንሰክር እያለች የምትገፋፋት ይሄን ነው የሚያመላክተው ማለት ነው። ኦኬ፣ ደግሞ አሁን ወደ ዝርዝሩ ስንገባ ትልቅ እባብን ማስወገድ ስኬትንና ዋና ዋና ችግሮችን ማሸነፍ ወይም ደግሞ በህይወት ውስጥ ትልቅ በጣም ሊያመላክት ይችላል ወይም ያሳያል። ትንሽ እባብን መግደል ደግሞ ትርጉም በሌላቸው ጠላቶች ወይም ትናንሽ ችግሮች ላይ ድላችሁን ያሳያል። በህልም ውስጥ የእባብን ደም ሲፈስ ማየት ተቃዋሚን ማስወገድ እና ምናልባትም የእሱን ሀብቶች መጠቀምን ሊያመላክት ይችላል። የጠላታችሁን ሀብት ወይም የምትቃወሙትን ሀብት መጠቀምን ሊያመላክት ይችላል ማለት ነው እ እባብን እንዲገደል ሌላ ሰው እንዲገድልላችሁ ስትጠይቆ በህልም ማየት ግጭትን ለመቋቋም እና ድጋፍ ወይም እርዳታ እንደሚያስፈልጋቸው ሊተረጉም ይችላል። እባቦችን በገበያ ውስጥ ሲገደሉ ማየት እባብ ገበያ የተገሉ ማየት ደግሞ ግጭቶችን ወይም ደግሞ ተቃሚዎችን ማሸነፍን ይገልጻል ማለት ነው። በጥይት እባብን ለመግደል በጥይት እባብ ስትገሉ ወይም በጥይት እባብን ለመግደል ስትሞክሩ ማየት ደግሞ አለመግባባቶችን የሚያመላክት ሲሆን የጣላት ነገር በቃላት ነገር ሊመጣባችሁ ወይም ከሰው ጋር በቃላት ልትጣሉ ወሬ ሊመጣባችሁ እንደሆነ ያመላክታል ማለት ነው። በዱላ እባብን ስትገሉ ማየት ደግሞ ጠላቶችን ለማሸነፍ ጠንካራ አቋም ባለው ሰው ላይ እንደምትተማመኑ ይተረጎማል። እባብን ስታቃጥሉት ማለም ደግሞ እንደዚህ አይነት ህልም ደግሞ ወደ ህልም አላሚ የሚመሩ የሚመጡ ምቀኝነትን ወይም ደግሞ ጎጂ ድርጊቶችን ማስወገድ እንደምትችሉ ነው። እንግዲህ ህልም አላሚው በህልሞ እባብን ሲያቃጥል ከተመለከተ ሁላችሁ ማለት ይህን በማጠቃለያ ስለሆነ ወንድ ሴት አይልም ለሁላችሁ ነው። እሺ እባብን ከመግደላችሁ በፊት ሲያመልጥ ከተመለከታችሁ ፈተናዎችን ማሸነፍ አለመቻልን ያሳያል። እናም ግለሰቡ እሱን ለመግደል ካልቻለ ጠላቶችን ማሸነፍ አለመቻልም ወይም ደግሞ ጠላትን ለመቃወም ለመጋፈጥ ደካማ እንደሆነ ህልማ ያመላክታል ማለት ነው። ጥቁር ጥቁር እባብን ስትገሉ ማለም ጠላትን መቆጣጠር ማዋረድ የሚገልጽ ሲሆን የጥቁር እባብን ጭንቅላት መቁረጥ ደግሞ በተንኮል እና በማታለል ፊት ተንኮል ማታለል ሲያጋጥማችሁ ቆራጥና ጠንካራ እንደሆናችሁ ይገልጻል ማለት ነው። ቢጫ እባብን መግደል ደግሞ ከባድ በሽታ ማሸነፋችሁን ያመላክታል። ቢጫ እባብን መከላከል ለመግደል ስትከላከሉ ማየት ደግሞ ምቀኝነትን እና በተንኮል በተሞሉ የተሞሉ ሰዎችን ማስወገድን ያመላክታል። አንድ ትልቅ ቢጫ እባብን መግደል ደግሞ ጤናችሁን በእቅዱ እንደምትመሩ ጤና ጤና ማ እንድትሆኑ ራሳችሁን እንደምትንከባከቡ እያሳያል ማለት ነው። ውድ ተመልካቾች እንግዲህ በቀይ እባብ ባክቴሪያ እና በተወሰነ ወደ ውስጥ ማብራሪያ አድርጌላችኋለሁ ማለት ነው። በእባብ ዙሪያ ማለት ነው። ስለተከታተላችን ከልብ አመሰግናለሁ። ላይክ ማድረጋችን አትፍቅዱ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ አበረታቱኝ ማለት ነው። እንግዲህ ብዙ ጊዜ ትጠይቁኛላችሁ፣ ቀይ ባብ፣ ጥቁር ባብ፣ ነጭ ባብ። በሌላ ቪዲዮም አለ። በእባብ ዙሪያ ብዙ ፍቾች ነው ያሉት። ሁለት ሶስት ፍቺ አድርጌያለሁ። የሶስተኛ ነው። ቀይ ባብን ደግሞ ለየት አድርጌ ያቀረብኩት እንደነገርኳቸው የጠላትን አጋፋጭ ኃይል ስለሆነ ተከታተሉና ህልማችሁ ፍቱ ማለት ነው። ቻው ደናቁ